ሶስት ሰዎች ጀነትን አይገቡም አሉ ረሱሉ ዓለይሁ ሰላቱ ወሰላም፣ ላቱ ላ የድኹሉን አልጀና አሉ። ሰሒህ በሆነ ሐዲስ ሶስት ሰዎች ጀነትን አይገቡም ብዬ፣ ብዙ ጊዜ ስለ ሶስት ሰዎች ሲነግራችሁ በደንብ ልታዳመጡኝ ይገባል። ምክንያቱም ወላሂ ጀነትን የመሰልን ነገር ማጣት ቀላል ስላልሆነ፣ አንደኛ፣ ማን ነው ረሱሉ ጀነትን አይገባም ያሉት? አሸይኹ ዛኒ፣ አግብቶ ዝሙትን የሚሰራ አግብቶ ሐላል የምትሆንለት ሚስት እያለች ውጭ የሚያፈጥ በሐላል ሚስቱ የማይብቃቃ በሐላል ሚስቱ የማይጠግብ። ለምንድነው ጀነትን አይገባም ያሉት ነቢዩ ሰለላሁ አለይሂ ወሰለም? ወደ ዝሙት የሚያመጣው ነገር ምንም አይነት ዑዝር ስላሌለው። ባለትዳር የሆናችሁ ወንዶች አረ ራሳችሁን ጠብቁ። ወላህ በጣም ነው የሚያሳፍረው። እቺ ያገር እኮ በቁርአን ብትተዳደር ኖሮ እኮ ስንቱ የሚገደል እያለ ስንቱ የእስልምና ቅጣት የሚያርፍበት እያለ አላህ ሁሉንም ሰው እያኖረ ነው ያለው። ስለዚህ አግብተን ባንባልግ በጣም የተሻለ ነው። አፏ ሁለተኛ አልኢማሙ አልከዛብ ውሸታም የሆነ መሪ ወደ ውሸት የሚያመጣው ነገር ምንም ነገር ስላለለ ነው ረሱ ረሱል አለይሂ ሰላቱ ሰላም እንደዛ ብሎ የተናገሩት። ሶስተኛ ደግሞ በጣም ነው የሚያስቀኝ፣ አልዓኢሉል ሙስተክብር የደሃ ኩራተኛ ባባዶ ኪሱ ሚኮራ ባባዶ ኪሱ አስፋልትን ሞልቶ ሚሄድ ባባዶ ኪሱ መንገድን ሞልቶ ሚሄድ፣ ሲፈልግ ሰላምም አይልህም። የድሃ ኩራተኛ የተጠላ ነው፣ ጀነትን አይገባም። እንዲህ ስላችሁ ሀብታም መኩራት አለበት እያልኳቸው አይደለም። ሀብታምም መኩራት የለበትም። ኩራት ሲጀመር የማን ናት? የአላሁ ስብሓነ ወተዓላ ብቻ ናት። ሰላሙ አለይኩም።